በረከትን ስጠኝ አለችው አያችሁ በረከትን የሚናፍቅ አባት የነበራት ስለሆነ ልጅቱም ምናፈቀች ምንድን ነው የናፈቀችው በረከት ድምጻችሁ አይሰማኝም በረከትን ናፈቀች እግዚአብሔር ስሙ የተመሰገነ ይሁን እኛ ምን እየናፈቅን ነው በሆዳችን ያስቀመጥነው ነገር ተንኮል የሰው ምቀኝነት ክፋት አመን ሱስ መድከም መዛን፣ ምን እያስቀመጥን ነው? ልጆቻችን የተወለዱት እሷ የተወለደችው አባትየው በነበረው የበረከት ፍላጎት ጥማት ውስጥ በነበረ ጊዜ የተጸነሰች ነች። ስለዚህ አብሮ የሱ የበረከት ናፍቆት፣ ርስትን የማግኘት ናፍቆት ስለነበረው፣ እሷም ደግሞ በረከትን ስጠኝ ምን ስጠኝ አለች። በረከትን ስጠኝ አለችና በደብብ በኩል ያለውን ምድር ሰጥተኸኛልና፣ አመሰግናለሁ። አሁን ደግሞ የውሃውን ምንጭ ስጠኝ፣ የውሃ ምንጭ ስጠኝ። አዎ፣ ጉሎት፣ ጉሎት ኤልዮን ጉሎት ታታን ብላ ለመነችው ጉሎት ማለት ምንጭ በዕብራይስጡ ማለት ነው የታችኛውን የላኛውንና የታችኛውን ምንጭ ስጠኝ አለች በጣም ይገርማል እግዚአብሔር ማስተዋሉን ይስጠን የላኛው ምንጭ የላኛው ምንጭ ትልቁን ቦታ የያዘ ነው ፍሬ ለማፍራት የበረከትን ትውልድ ለማግኘት ምንጩን አየችው ዋናውን ምንጭ አየችው መድኃኒታችን ኢየሱስ ክርስቶስ በውሃ ምንጭ ጋር ተጠጋና እኔን የሚከተል የህይወት ውሃ ምንጭ ከሆዱ ይፈልቃል ብሎ አላላለ ብሎ አላለ። የዚህ የህይወት ውሃ ምንጭ በኑሯችን፣ በጊዜያችን፣ በዘመናችን ስላልተከሰተ በእውነት የምንጠጣው ውሃ እንኳ ሁሉ ሳይቀር ተለወጠብን። ተለወጠብን ችግር ሆነብን። ውሃችን አሳር ሆነብን ውሃችን መከራ ሆነብን። የሚወለደው ትውልድም የዛን ያህል ግራ የተጋባ አህዛብ የወረሰው ክፉ ጠላት የሆነ ሀሳብ ያስገባበት በትምህርት ቤት ሁሉ ሳይቀር ስነ ልቦናው የተለወጠ የማንነት ቀውስ በብዛት እንዲመጣ የተቸገርን፣ ምክንያቱም እድል ፋንታችንን እግዚአብሔር አላደረግነውም። አንዳንድ ጊዜ እድል ፋንታችን እግዚአብሔር ካልሆነ ሁልጊዜ ከጠላት ጋር የምናደርገው ውጊያ ይሸነፈናል። እድል ፋንታችን ሳይሆን ተወለድንና እድል ፋንታችን ችግር ሆነ። እድል ፋንታችን መሰደድ ሆነ። እድል ፋንታችን ስቃይ ሆነ። እድል ፋንታችን ተምረንም የህይወት ድንቁርና ሆነ። ህይወታችን ውስጥ ሌላ ደባል ኃይል ገብቶ የሚያሰቃየን ሆንን። ስለዚህ እዚህ ጋር ስናይ ርስትን ጠየቀች። ርስት ፈላጊው አባትየው ልጅቱም ርስት ፈላጊ የሀገር የሀገር እናት የሀገር ባለፍሬ የሀገር ትውልድ ለመሆን ባክህ አባቴ በረከት ሰታይኛል አሁንም በበረከት ባርከኝ አለችና ሁለቱን የውሃ ምንጮች ስጠኝ፣ የላኛውና የታችኛውን። እስቲ የላኛውና የታችኛውን ስጠን በሉ ስ እግዚአብሔር ርስቴ ዕድል ፋንታዬ እና ጽዋዬ ነው ዕጣዬን የምታጠና አንተ ነ እግዚአብሔር ያግዘን